ተነስተልን እኔ ማን ያዛል ባላለው ይህ የ2017 ዓ.ም የስድስተኛ ክፍል ግብረ ገብ ወይም ስነ ዜጋ ሞዴል ፈተና ከነመልሱና ማብራሪያው ሶስተኛውና ማጠቃለያው ክፍል ጥያቄ ቁጥር 1 ከሚከተሉት ውስጥ ሐቀኝነትን የተላበሱ ሰዎች መሰረታዊ እሴቶች ውስጥ የማይካተት የቱ ነው። ሀ ጀግንነት፣ ለ ወጥነት፣ ሀመሮሃ ራስ ወዳድነት፣ መ ተጠያቂነት። መልሱ ራሱ ወዳድነት የሚለው ነው። ሐቀኛ ሰዎች በእሴቶች እንደ ጀግንነት፣ ለእውነት መቆም ወጥነት፣ ሐቀኝነትን መጠበቅ እና ተጠያቂነት ወይም ኃላፊነት መውሰድ ይታወቃሉ። ራሱ ወዳድነት ግን በሌሎች ወጪ የግል ጥቅም ላይ ያተኩራል። ይህም የሐቀኝነትን መርሆች ናል ማለት ነው። ሁለተኛ ትክክለኛ ሐቀኛ የሆነ ሰው ሃ ሌሎች ላይስማሙ ይችላሉ ብሎ እውነትን ከመናገር ይቆጠባል። ለ ምስጢርን ያባክናል። አምሮሃ በዙሪያው ላሉ ሰዎች ዋጋ ይሰጣል። መ ትክክለኛ ያልሆነን ነገር ለመናገር ድፍረት አይኖረውም። መልሱ በዙሪያው ላሉ ሰዎች ዋጋ ይሰጣል የሚለው ነው። ሐቀኛ ሰው ሌሎችን ያከብራል እና ዋጋ ይሰጣል። ይህም እምነትና አውንታዊ ግንኙትን ያጎለብታል ማለት ነው። ሶስተኛ ውጤቱ ምንም ይሁን ምን እውነትን የመናገር ችሎታ ዳሽ ይባላል። ሀ ታማኝነት፣ ለድፍረት ድፍረት፣ አመሮሃ ርህራሄ፣ መትህትና መልሱ ታማኝነት የሚለው ነው። ታማኝነት እውነትን በተከታታይ መናገርና ስነ ምግባራዊ መርሆችን መከተልን ያካትታል ምንም እንኳ ፈታኝ ቢሆንም አራተኛ የሌሎችን ስሜት እንደ ራስ ስሜት አድርጎ የመቁጠር ችሎታ ዳሽ ይባላል ሀ ትህትና ለ ርህራሄ አምርሃ ወጥነት መ ተጠያቂነት መልሱ ርኅራሄ ነው። ርኅራሄ የሌሎችን ስሜት መረዳትና በእንክብካቤ ማገዝን ያካትታል። አምስተኛ ግብረ ገባዊ ልዕልና ያለው ሰው ሀ ራሱን ከሌሎች በላይ አድርጎ ይቆጥራል፣ ለ ሁሉንም ሰው በተመሳሳይ መልኩ ያስተናግዳል፣ ሐመር ሃ ለድሆች መጥፎ ለሀብታም ደግሞ ጥሩ ባህሪ ያሳያል፣ መ በሰዎች መካከል ልዩነትን ይፈጥራል። መልሱ ሁሉንም ሰው በተመሳሳይ መልኩ ያስተናግዳል የሚለው ነው። ግብረገባዊ ልዕልና ለልና ፍትሃዊነትና ገለልተኝነትን ያካትታል። ሁሉንም ሰዎች ያለ ልዩነት እኩል ያስተናግዳል። ስድስተኛ ተጠያቂነት ማለት ሀ ለሰራነው ስራ ኃላፊነት መውሰድ ለ በግላችን የምናደርገውን ነገር በተመሳሳይ መንገድ ሁል ጊዜ ማከናወን አምሮሃ ራስን ከሌሎች ሰዎች በላይ አድርጎ ያለ መቁጠር ባህሪ፣ መ አንድ ሰው ትክክል ነው ብሎ ያመንበትን ነገር ማድረግ። መልሱ ለሰራነው ስራ ኃላፊነት መውሰድ ማለት ነው። ተጠያቂነት የአንድ ሰው ድርጊቶችና ውጤቶቻቸውን ኃላፊነት መውሰድ ማለት ነው። ሰባተኛ ግብረ ገባዊ ሀቀኛ ማህበረሰብ ውስጥ የማይካተተው ሀ ማህበራዊ ትስስርን ያጠናክራል፣ ለ የገባውን ቃል አያፈርስም፣ አመርሃ እርስ በርስ ይተማመናል፣ መ በቀላሉ ቃል ይገባሉ። መልሱ በቀላሉ ቃል ይገባሉ የሚለው ነው። ግብረ ገባዊ ሀቀኛ ማህበረሰብ ማህበራዊ ትስስርን ያጠናክራል ቃል ይጠብቃል እና እምነትን ይገነባል። ነገር ግን በቀላሉ ቃል መግባት ያለመፈጸም ፍላጎት ሐቀኝነትንና እምነትን ይጎዳል ማለት ነው። ስምንተኛ ግብረገባዊ ሐቀኛ ተማሪ የሚያሳየው ባህሪ የቱ ነው? ሀ ተማሪዎችን ለማሳቅ ብሎ ይዋሻል። ለ ለሌሎች ስሜት ግድ አይሰጠውም። አመሩሃ ማድረግ የማይችለውን ነገር ቃል ይገባል። መ ወጥነት ያለው ባህሪ ያሳያል። መልሱ ወጥነት ያለው ባህሪ ያሳያል የሚለው ነው። ግብረ ገባዊ ሀቀኛ ተማሪ በድርጊቶቹ ወጥነት ያለው ስነ ምግባራዊ መርሆችን ያሳያል። ዘጠነኛ ግብረ ገባዊ ሀቀኝነት አለመኖር የሚያስከትለው ችግር ሀ ሰዎች ኃላፊነታቸውን እንዳይወጡ ያደርጋል። ለ የሀገርን እድገትና ልማት ያፋጥናል። አምሮሃ በስልጣን ላይ ያሉ ሰዎች ስለ ጥቅማቸው ብቻ እንዲያስቡ ያደርጋል። መ ሙስናና ማጭበርበርን እንዲቀንስ ያደርጋል። መልሱ ሰዎች ኃላፊነታቸውን እንዳይወጡ ያደርጋል የሚለው ነው። ግብረገባዊ ሀቀኝነት ከሌለ ሰዎች ግዴታቸውን ችለው ላይወጡ ይችላሉ። ይህም ማህበራዊ ችግሮችን ያስከትላል ማለት ነው። አስረኛ ህጎች ቋሚ መሆን አለባቸው ሲባል፣ ሀ የህግ አፈጻጸማቸው ተመሳሳይ መሆን አለበት፣ ለ ለረጅም ጊዜ በስራ ላይ መዋል አለባቸው፣ አመራሁ ህጎች ፈጽመው መቀር የለባቸውም፣ መ እንደ ማህበረሰቡ እድገት መቀያየር አለበት። መልሱ የህግ አፈጻጸማቸው ተመሳሳይ መሆን አለበት የሚለው ነው። ቋሚ ህጎች ፍትሃዊነትን ለማረጋገጥ ተመሳሳይ አፈጻጸም ያስፈልጋቸዋል። አስራ አንደኛ የህጎች የወጥነት ጠቀሜታ የሆነው የቱ ነው? ሀ ዜጎች በህጎች ላይ ያላቸውን አመኔታ ይሸረሽራል፣ ለ ዜጎች እንደ ማህበረሰቡ እድገት እንዲሻሻሉ ያስችላል፣ ሐ መሮሃ ዜጎች ህጉን በቀላሉ እንዲረዱት ያደርጋል። መ ህጎች በሁሉም ዜጎች ላይ እኩል ተፈጻሚ ያደርጋል። መልሱ ህጎች በሁሉም ዜጎች ላይ እኩል ተፈጻሚ እንዲሆኑ ያደርጋል የሚለው ነው። ወጥነት ያላቸው ህጎች ፍትሃዊነትን በማረጋገጥ ለሁሉም እኩል ተፈጻሚ ይሆናሉ። አስራ ሁለተኛ ህጎችን ማክበር ከሚሰጠው ጥቅም ውስጥ የማይካተተው፣ ሃ ነጻነትን ያጎናጽፋል፣ ለ ሰላምን ያስጠብቃል፣ ሐመር ሃ ሉዓላዊነትን ያጸናል፣ መ ፍትሃዊ ያልሆነ የሀብት ስርጭት ይኖራል። መልሱ ፍትሃዊ ያልሆነ የሀብት ስርጭት ይኖራል የሚለው ነው። ህጎችን ማክበር ነጻነትን፣ ሰላምንና ሉዓላዊነትን ያበረታታል፣ ነገር ግን የሀብት ስርጭትን በቀጥታ አይመለከትም። ይህም የተለየ ኢኮኖሚያዊ ፖሊሲዎችን ይጠይቃል ማለት ነው። አስራሶስተኛ የህግ አክባሪ ዜጋ ባህሪ ያልሆነው የቱ ነው? ሀ መብትና ግዴታዎችን ለይተው ያውቃሉ። ለህግን አለማወቅ ከቅጣት እንደማያድን ይረዳሉ። አምርሃ ህግ ሲጣስ እያዩ በቸለተኝነት ያልፋሉ። መ ህጎች የሚወጡት ለራሳቸው መብት እንደሆነ ያውቃሉ። መልሱ ህግ ሲጣስ እያዩ በቸለተኝነት ያልፋሉ የሚለው ነው። ህግ አክባሪ ዜጎች ህጎችን ያከብራሉ፣ መብቶቻቸውንና ግዴታዎቻቸውን ያውቃሉ እና የህግ መጣሱን ውጤት ይሉ ማለት ነው። 14ኛ ህግን አለማክበር ከሚያስከትለው ውስጥ የማይካተተው ሃ የሰላም እጦት ለ የፍትህ እጦት አመርሃ ሱሰኝነት መ ሉዓላዊነትን ማጽናት። መልሱ ሉዓላዊነትን ማጽናት የሚለው ነው። ህግን አለማክበር እንደ ሰላም እጦት ፍትህ እጦት፣ ወይም ሱሰኝነት ለምሳሌ ህገወጥ ተግባርት ማከናወን ላይ ያሉ ችግሮችን ያስከትላል። ሉዓላዊነትን ማጽናት አሁንታዊ ውጤት ነው፣ ህግ አለማክበር ውጤት አይደለም ማለት ነው። አስራ አምስተኛ በባለ ስልጣናት ላይ የሚታይ ያለ መታመንና ወንጀለኛ የሆነ ባህሪ ዳሽ ነው። ሃ ሱሰኝነት፣ ለህገወጥ ወጥ የህፃናት ዝውውር፣ አምሮሃ፣ ሙስና፣ መ የፍትህ እጦት መልሱ ሙስና ነው። ሙስና በባለስልጣናት ሀቀኝነት የሌለው ባህሪን ያካትታል። ይህም ወደ እምነት ማጉደልና ወንጀል ያመራል ማለት ነው። አስራ ስድስተኛ ለህገ ወጥ የህፃናት ዝውውር ምክንያት የሆነው የቱ ነው? ሀ የተሻለ ግንዛቤ ያለው ማህበረሰብ መኖር፣ ለ የቤተሰብ የኑሮ ሁኔታ ዝቅተኛ መሆን፣ አምሮሃ የዜጎች ለህግ ተገዢ መሆን መ የሕፃናት መብት መከበር። መልሱ የቤተሰብ የኑሮ ሁኔታ ዝቅተኛ መሆን የሚለው ነው። ድህነትና ዝቅተኛ የኑሮ ሁኔታ ቤተሰቦች ወደ አስቸጋሪ እርምጃዎች እንዲገፉ ስለሚያደርግ ሕገወጥ የሕፃናት ዝውውርን ያነሳሳል ማለት ነው። አሥራ ሰባተኛ ስለ ግብር ስወራ ከሚፈጸምባቸው ተግባሮች ውስጥ የማይመደበው፣ ሀ ትክክለኛ የገቢ ሪፖርት ማቅረብ፣ ለ የተሳሳቱ ሰነዶችን ማቅረብ፣ አመሮሃ የተሳሳተ የገቢ ሪፖርት ማቅረብ፣ መ ወጪን ማጋነን። መልሱ ትክክለኛ የገቢ ሪፖርት ማቅረብ የሚለው ነው። የግብር ስወራ ውሸት ሰነዶች ወይም ሪፖርቶችን ማቅረብን ያካትታል። ትክክለኛ የገቢ ሪፖርት ማቅረብ ግን ተቃራኒው ነው። 18ኛ ዜጎች በነፃ የሚያገኙትን አገልግሎት ገንዘብ እንዲከፍሉ በማድረግ የሚፈጸም የሙስና አይነት ዳሽ ይባላል። ሀ ማጭበርበር፣ ለ በስልጣን ላይ መባለግ፣ ሐ መርሃ ዝምድና፣ መ ለቤተሰብ ያልተገባ ጥቅም መስጠት መልሱ ማጭበርበር ነው። ለነፃ አገልግሎቶች ክፍያ መጠየቅ ማጭበርበር ነው። አስራ ዘጠነኛ ከመልካም ባህሪዎች መገለጫ ውስጥ የማይካተተው ሀ ጥሩ ጓደኛ መምረጥ፣ ለ በራስ አለመተማመን፣ ሐ አምሮሃ ጠንክሮ መስራትን ማድነቅ፣ መ ሲሳሳቱ ይቅርታ መጠየቅ። መልሱ በራስ አለመተማመን የሚለው ነው። መልካም ባህሪ ጥሩ ጓደኞችን መምረጥ፣ ጠንክሮ መስራትን ማድነቅና ለስህተቶች ይቅርታ መጠየቅን ያካትታል። በራስ አለመተማመን የግል ባህሪ ነው። መጥፎ ባህሪን በቀጥታ አያመለክትም ማለት ነው። ጥያቄ ቁጥር 20 ጥሩ ባህሪ እንዲኖረን ከሚያደርጉ መሰረታዊ ምክንያቶች ውስጥ የሆነው ሀ መጥፎ ጓደኛ መያዝ ለ ስህተትን አምኖ አለመቀበል ሀምሮሃ ቤተሰብ መጥሩ ነገር ምርጫ አለማድረግ። መልሱ ቤተሰብ ነው። ቤተሰብ በአስተዳደግና እሴቶች በኩል መልካም ባህሪን በመቅረጽ ቁልፍ ሚና ይጫወታል። ሀያ አንደኛ ራስን መግዛት ማለት ሀ ለድርጊቶቻችን ኃላፊነት መውሰድ፣ ለ አለመዋሸትና አለመስረቅ፣ አምሮሃ ለድርጊቶቻችንና ለውሳኔያችን ታማኝ መሆን፣ መ በራስ ተነሳሽነት ስሜትን መቆጣጠር። መልሱ በራስ ተነሳሽነት ስሜትን መቆጣጠር ማለት ነው። ራስን መግዛት ስሜቶችን፣ ግፊቶችን በራስ ተነሳሽነት መቆጣጠርን ያካትታል። ሀያ ሁለተኛ አክብሮት ከየት ይጀምራል? ሀ ከቤተሰብ፣ ለ ከትምህርት ቤት፣ ሐ መርሃ ከራስ፣ መ ከጓደኛ። መልሱ ከራስ የሚለው ነው። አክብሮት ራስ ወይም ራስን ከማክበር ይጀምራል። 23ኛ ታማኝ ከሆነ ሰው ባህሪ ውስጥ የማይካተተው ሀ እውነትን መናገር፣ ለ የማይሰርቅ፣ ሐ የሰራውን ስራ የሚያጋንን፣ መ ስተቱን የሚያምን መልሱ የሰራውን ስራ የሚያጋንን የሚለው ነው። ታማኝ ሰዎች እውነትን ይናገራሉ፣ አይሰርቁም፣ ስህተታቸውንም ያምናሉ። ሀያ አራተኛ የተፈጥሮ ውበትን ከሚጎዳ ማንኛውም ነገር ሰውነታችንን መጠበቅ ማለት ሀ ለራስ አካል ከበሬታ መስጠት ለ ለሐሳባችን ከበሬታ መስጠት አመርሃ ለጓደኞቻችን ከበሬታ መስጠት መ ለአካባቢው ከበሬታ መስጠት መልሱ ለራስ አካል ከበሬታ መስጠት የሚለው ነው። የተፈጥሮ ውበትን መጠበቅ ለራስ አካል ከበሬታ መስጠትን ያመለክታል ማለት ነው። 25ኛ ከመልካም ባህሪ ማጎልበቻ መንገዶች ውስጥ የሚካተተው ሃ ለግብረ ገብ መርሆች ቁርጠኛ አለመሆን ለታማኝና ለ የገባውን ቃል የሚጠብቅ ሀመሮሃ ኃላፊነቱን የማይወጣና ተጠያቂ የማይሆን መ የራሱን አላስፈላጊ ምኞቶች የማይቈጣጠር መልሱ ታማኝና የገባውን ቃል የሚጠብቅ የሚለው ነው። ሐቀኝነትና ቃል መጠበቅ መልካም ባህሪን ለመገንባት ቁልፍ ናቸው። ሐያ ስድስተኛ ስለ ሕግ ትክክል የሆነው የቱ ነው? ሀ ሰዎችን ለጉዳት ያጋልጣል፣ ለ የሀገር ሰላምን ያደፈርሳል፣ ሐመር ሃ በሕይወት የመኖር መብትን ያረጋግጣል፣ መ መብትና ግዴታውን አያሳውቅም። መልሱ በሕይወት የመኖር መብትን ያረጋግጣል የሚለው ነው። ሕጎች መሰረታዊ መብቶችን ጨምሮ የመኖር መብትን ይጠብቃሉ። ሀያ ሰባተኛ ከኢትዮጵያውያን ግብረገባዊ እሴቶች መካከል ያልሆነው፣ ሀ ወላጆችን መታዘዝ፣ ለ እንግዳ ተቀባይ መሆን፣ ሐመሩ ሃ ታላላቆችን ማክበር፣ መ ስርዓት የለው አለባበስ መልሱ ስርዓት የሌለው አለባበስ የሚለው ነው። የኢትዮጵያ ግብረ ገባዊ እሴቶች ወላጆችን መታዘዝ፣ እንግዳ ተቀባይነትና ታላላቆችን ማክበርን ያካትታሉ። ስርዓት የሌለው አለባበስ ግብረ ገባዊ እሴት አይደለም እና ብዙን ጊዜ ይነቀፋል። 28ኛ የመልካም ባህሪ የጦት የሚያስከትለው ችግር የቱ ነው? ሀ ፈተና መኮረጅ፣ ለ ታማኝ መሆን፣ ሐ መሮሃ እርስ በርስ መከባበር፣ መ ንብረትን በአግባቡ መጠቀም። መልሱ ፈተና መኮረጅ ነው። የመልካም ባህሪ የጦት እንደ ፈተና መኮረጅ ያሉ ስነ ምግባር የሌላቸውን ባህሪዎች ያስከትላል። 29ኛ. ለሌሎች ክብር መስጠትን የማይገልጸው የቱ ነው? ሀ አድናቆትን መግለጽ፣ ለ ለሌሎች ንብረት ዋጋ መስጠት፣ ሀመሮሃ ሌሎችን እንደ ራስ አድርጎ መንከባከብ፣ መ ጓደኛን ማግለል። መልሱ ጓደኛን ማግለል የሚለው ነው። ክብር መስጠት አድናቆትን መግለጽ፣ የሌሎችን ንብረት መንከባከብና ሌሎችን እንደ ራስ መንከባከብን ያካትታል። ሰላሳኛ ማህበራዊ ችግሮችን ለመቅረፍና መፍትሄ ለመስጠት በማህበረሰቡ አባላት የሚከናወን ማንኛውም አይነት ተግባር ዳሽ ይባላል። ሀ ማህበረ ኢኮኖሚያዊ እንቅስቃሴ፣ ለ ማህበራዊ ተሳትፎ፣ አምሮሃ ኢኮኖሚያዊ እንቅስቃሴ፣ መ ግብርና መልሱ ማህበራዊ ተሳትፎ የሚለው ነው። ማህበራዊ ተሳትፎ ችግሮችን ለመፍታት የማህበረሰብ ጥረቶችን ያካትታል። ሰላሳ አንደኛ ማህበራዊ ተሳትፎ የሆነው የቱ ነው? ሀ የእንስሳት እርባታ ለ የሱቅ ስራ አምሮሃ በጎ ፈቃደኛ መ ምግብ ቤት መልሱ በጎ ፈቃደኛ የሚለው ነው። በጎ ፈቃደኝነት ማህበረሰቡን የሚጠቅም ማህበራዊ ተሳትፎ አይነት ነው። ሰላሳ ሁለተኛ ስለ በጎ ፈቃደኝነት ትክክል የሆነው የቱ ነው? ሀ ጊዜና ጉልበትን በፍላጎት ለማህበረሰቡ ማዋል፣ ለ ዝናና ክብር ለማግኘት መስራት፣ አምሮሃ ከማህበረሰቡ ሽልማት ለማግኘት መስራት፣ መ በክፍያ ማህበረሰብ ማገልገል። መርሱ ጊዜና ጉልበትን በፍላጎት ለማህበረሰቡ ማዋል የሚለው ነው። በጎ ፈቃደኝነት ለማህበረሰቡ ራስን ጊዜና ጉልበትን ማዋልን ያካትታል። ሦስተኛ ከመደበኛ ስራና ኃላፊነት ውጪ የሆነ ጊዜ ዳሽ ይባላል። ሀ መደበኛ የስራ ጊዜ፣ ለ የትምህርት ሰዓት፣ አመሮሃ ትርፍ ጊዜ መ ጊዜ መልሱ ትርፍ ጊዜ ነው። ትርፍ ጊዜ ከሥራ ወይም ግዴታዎች ውጪ ያለው ጊዜ ነው። ሠላሳ አራተኛ የትርፍ ጊዜ ጠቀሜታ ያልሆነው የቱ ነው? ሃ እርካታን ያስገኛል፣ ለ ጭንቀትን ያቃልላል ሐመሮሃ የኑሮ ሁኔታን ያሻሽላል። መ ሱሰኝነትን ያስፋፋል። መልሱ ሱሰኝነትን ያስፋፋል የሚለው ነው። ትርፍ ጊዜ እርካታን ይሰጣል፣ ጭንቀትን ይቀንሳል እና የኑሮ ሁኔታን ያሻሽላል። ሱሰኝነትን ማስፋፋት አሉታዊ ውጤት ነው እንጂ ጥቅም አይደለም። 35ኛ መንግስት ከዜጎች ግብር ለምን ይሰበስባል? ሀ ለመሰረተ ልማት ግንባታ ለ የዜጎችን ኢኮኖሚ ለማዳከም፣ ሀመሮሃ የባለስልጣናትን ገቢ ለማሳደግ፣ መ የሀገርን ልማት ለመቀነስ። መልሱ ለመሰረተ ልማት ግንባታ የሚለው ነው። ግብር እንደ መሰረተ ልማት ያሉ የህዝብ አገልግሎቶችን ይደግፋል። 36ኛ የሀገር ፍቅር ባህሪ ያልሆነው? ሀ በሀገር መኩራት፣ ለ የባለቤትነት ስሜት፣ ሀምሮሃ ሙስና መስፋፋት፣ መ የሀገር ጀግኖችን ማክበር። መልሱ ሙስና መስፋፋት የሚለው ነው። የሀገር ፍቅር በሀገር መኩራት፣ የባለቤትነት ስሜትና ጀግኖችን ማክበርን ያካትታል። ሙስና የሀገርን ደህንነት ይጎዳልና የሀገር ፍቅር መገለጫ አይደለም ማለት ነው። ሠላሳ ሰባተኛ ስለ ሀገር ፍቅር ትክክል የሆነው የቱ ነው? ሀ የሀገር ፍቅርን መናገር እንጂ መተግበር የለብንም፣ ለ በሀገር ባህልና ታሪክ አለመኩራት፣ ሐመርሃ ለሀገር ፍቅር ሲሉ መስዋዕትነት መክፈል፣ መ በሀገር ስኬት አለመኩራት መልሱ ለሀገር ፍቅር ሲሉ መስዋዕትነት መክፈል የሚለው ነው። የሀገር ፍቅር ለሀገሩ ጥቅም የሚከፈል መስዋዕትነትን ያካትታል ማለት ነው። 38ኛ ስለ ሰላም ትክክል ያልሆነው የቱ ነው? ሀ ሰላም የስራ ውጤት ነው። ለ ሰላም ሂደት ነው። አመርሃ ሰላም የሰዎች ውጤት ነው። መ ሰላምን ማስጠበቅ የመንግስት ብቻ ነው። መልሱ ሰላምን ማስጠበቅ የመንግስት ብቻ ነው የሚለው ነው። ሰላም የጋራ ጥረት ነው፣ የመንግስት ብቻ ግዴታ አይደለም። ሰላሳ ዘጠነኛ ችግር በገጠመን ጊዜ መረጋጋት መቻልና ችግሮችን የማሳለፍ ችሎታ። ሃ ስምምነት ለመጋራት ሐ ትዕግስት መ ውይይት መልሱ ትዕግስት የሚለው ነው። ትዕግስት በችግሮች ወቅት መረጋጋትና ጽናትን ያካትታል። አርባኛ ስነ ምግባር ማለት ሀ በማህበረሰቡ ውስጥ ተቀባይነት ያለው ተግባር ነው፣ ለ የመልካምና የመጥፎ ባህሪ መለኪያ ነው፣ ሐምርሃ በማህበረሰቡ ውስጥ ተቀባይነት የሌለው ተግባር ነው፣ መ የሀገሪቱን ጥሩ ጥሩ እሴቶች መተግበር ነው። መልሱ የመልካምና የመጥፎ ባህሪ መለኪያ ነው ማለት ነው። ትርጉሙ ስለ ምግባር መልካምና መጥፎ ባህሪን ለመለየት የሚረዳ መለኪያ ወይም መመዘኛ ነው። የተከበራችሁ የዚህ ዩቲዩብ ቻናል ተከታታዮች አድማጮችና ተመልካቾች ይህ የ2017 ዓመተ ምህረት የመጨረሻው ዙር ሞዴል የግብረገብ ወይም ስነ ዜጋ ፈተና ጥያቄ መልሶችና ማብራሪያዎቹ ናቸው። በጥያቄዎቹና መልሶቹ ላይ አስተያየቶች ካሏችሁ በአስተያየት መስጫው ላይ አስቀምጡ። ከተመቻችሁ ላይክ፣ ሼር እና ሳብስክራይብ አድርጉ። ለስድስተኛ ክፍል ተማሪዎች መልካም የፈተና ጊዜ። አመሰግናለሁ። ቻው